ኢትዮጵያ መድን ለመሰደድ ተገዷል። ኢትዮጵያ መድን ኢትዮጵያን በመወከል በአፍሪካ ቻምፒዮንስ ሊግ ምድብ ድልድል ውስጥ ለመግባት ከፒራሚድ ጋር የሚያደርገውን የመጀመሪያ ዙሩ ጨዋታ በስደት ለመጫወቱ መገደዱ ተሰምቷል። ኢትዮጵያ መድን በሜዳውና በደጋፊው ፊት የመጀመሪያውን ጨዋታ እንደሚያደርግ አስቀድሞ መርሃ ግብር ቢያዝለትም ያስመዘግበው የአበበ ቢቂላ ስታዲየም ዝቅተኛውን የካፍ መስፈርት አለማሟላቱን ተከትሎ ሜዳው በመታገዱ መድን ጨዋታውን በጎረቤት ሀገር ሩዋንዳ ለመጫወት ተገድዷል። ቀደም ብሎ ካፍ የአበበ ቢቂላ ስታዲየምን ማገዱን ማስታወቁን ተከትሎ በሁለተኛነት የድሬዳዋ ስታዲየምን ቢያስመዘግብም ከሰሞኑ ሜዳውን ለመገምገም ወደ ኢትዮጵያ የመጣችው ኬንያዊት እንስት ሁለቱ ነው ሜዳ ከገመገመች በኋላ በላከችው ሪፖርት መሰረት ሁለቱም ሜዳ ጨዋታውን እንደማያስተናግድ ካፍ ማስታወቁ ተሰምቷል። ኢትዮጵያ መድን የፊታችን ረቡ ወደ ሩዋንዳ እንደሚያቀና የታወቀ ሲሆን፣ ቅዳሜ የመጀመሪያውን ዙር ጨዋታ ከግብፁ ፒራሚድ ጋር የሚከውን ነው የሚሆነው። ኢትዮጵያ ካፍ ያስቀመጠውን ዝቅተኛ መስፈርት የሚያሟላ አንድም ስታዲየም አለመኖሯን ተከትሎ ኢትዮጵያ መድን በሜዳውና ና በደጋፊው ፊት ተጫውቶ ማግኘት ያለበትን ጥቅም ሳያገኝ ሲቀር ቡድኑ ላላስፈላጊ ወጪና እንግለትም ተዳርጓል። በተመሳሳይ ለአፍሪካ ዋንጫ ለማለፍ መቶ ሰማኒያ ደቂቃ ብቻ የቀራቸው የኢትዮጵያ ሴቶች ብሔራዊ ቡድን ከታንዛኒያ ጋር የሚያደርጉትን ጨዋታ በስደት የመጫወታቸው ነገር እየሰፋ